ሰላም ሰላም፣ ጤና ይስጥልን ውድ የብርቱካን ቻናል ቤተሰቦች፣ እንኳን ወደ ዕውቀት ጤናና እንዲሁም የእውነተኛ የጤና መፍትሄ ወደ ሆነ ቻናላችን በደህና መጣችሁ እያልሁኝ፣ ዛሬ የምነግራችሁ ነገር የጨጓራ ህመምንና የአሲድ ሪፍለክስን በተመለከተ ያለባችሁን ስቃይ የሚቀይር ይሆናል ማለት ነው። ስንቶቻችሁ ናችሁ ምሳ ስትበሉ ይህንን በልቼ አቃጥሎኝ ይሆን ብላችሁን ትቸነቁት? እንዲሁም ደግሞ ከምግብ በፊት የሚሰማውን ጭንቀት ከማን ባሰባችሁት። ስንቶቻችሁ ናቸው በጣም የተጨነቃችሁት? ወይኔ እሱን ተውትና ምግብ ተረንስ ሲመጣባችሁ በጭንቀት ሆዳችሁን ይዛችሁ የምትመለሱ ወይንም ደግሞ ተቃራኒ ምግብ ሸት አቤት አቤት ልመገቡ የምትሉት ሆኖ ነገር ግን ጨጓራችሁን እያበሳጫችሁ ወይኔ ምን ያደርጋል በሽተኛ አይደለሁ እያላችሁ ስንቶቻችሁ ናቸው ዝቀያችሁ። በጣም ከባድ ነው። ከምግብ ጋር የሚደረግ ትግል ነው በጣም ከባድ የሆነ ትግል ይሄ ጨጓራ ማለት ነው። ከሁሉም የሚገርመው ደግሞ ሰው ቤት ተጠርታችሁ ጣፋጭ ማዕድ ቀርቦላችሁ ይህንን ብበላ ያመኛል ብላችሁ ስንቶቻችሁ ናችሁ? ቀስ ብላችሁ የበላችሁ የበላችሁ መስላችሁ ቀስ ብላችሁ ይደረቁን የሆነ በቃ የበላችሁ ለማስመሰል እየተሰቃያችሁ ስንቶቻችሁ ናችሁ? አራ ስንቶቻችንን የኛ ሐኪም እኛው ነን የሚለውን ቃል ተጠቅመን በራሳችን ላይ መሞከር የሰለቸን። በጣም ከባድ ነው። ሐኪም ቤት መሄድ ሳይሆን መድኃኒቶችን መደጋገም ሰልችቷችኋል። ቆይ ግን በሀቀኝነት ንገሩኝ ስንቶቻችሁ ናችሁ የጨጓራ ስቃይ፣ የአሲድ መጨመርና የምቾት ማጣት ነገር አበቃለት ብሎ ሰምቶ መዳን የሚፈልግ? መልሱ ሁላችሁም፣ አይ እኔም መዳን ፈልጋለሁ። እኔም ይሄ ጨጓራ መላቀቅ ፈልጋለሁ። እኔም ከዚህ ጨጓራ መላቀቅ ፈልጋለሁ። ይሄ ጨጓራ በጣም አሰቃይቶኛል። በጣም በምግብ በተለያዩ ነገሮች በማህበራዊ ህይወት በጣም አደጋ ውስጥ ይሎኛል። በጣም ከብዙ ሰዎች ጋር መብላት አልቻልሁም። በማህበራዊ ሕይወት አብሬ ከጓደኞቹ ጋር ከቤተሰቦች ጋር ከባለቤቴ ጋር ከልጆቹ ጋር አብሬ መብላት አልቻልሁም። ያገኘሁትን ምግብ መብላት አልቻልሁም። ያገኘሁትን መጠጥ መጠጣት አልቻልሁም። ስለዚህ ሰቃይቻለሁ። እኔ መዳን እፈልጋለሁ ካላችሁ እንኳን ደስታላችሁ ዛሬ ይሄ ነገር በቃ አበቃለት በፊት አበቃለት ብዬ እዚህ ጋር እነግራችኋለሁ። ከእናንተ የሚጠበቀው ይህን ቪዲዮ ከመጀመሪያ እስከ መጨረሻ በትኩረት ማየትና የምናቀርበውን መፍትሄ በትጋት መተግበር ብቻ ነው የሚጠበቅባችሁ በተለይ ደግሞ አራተኛውን ካያችሁትና ከተገበራችሁት በጣም ወርቃማ የሆነና በጣም ደስ የሚል መፍትሄ ነው ማለት ነው። ስለዚህ አራተኛውን በደንብ ትኩረት አድርጉ። ቀጥታ ተነሱና አብረን እንማር ማለት ነው። ወደ ዝርዝር ሐሳቡ ከመግባታችን በፊት ግን ደስ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና ሮል ምልክቷን እንደውም በመጫን አዳዲስ ቪዲዮ እንደዚህ አስተማሪ ነገሮችን ስንለቅ እንዲደርሳችሁ የደወል ምልክቷን ተጫኑ ማለት ነው። ቀጥታ አሁን ወደ ዝርዝር ሀሳቡን ገባ አለ መድኃኒት ከመፈለጋችን በፊት ጠላታችንን ማወቅ አለብን። የጨጓራ ህመም ወይም ቁስለት እንዲህ በድንገት የመጣ አይደለም። ምክንያቱም አራት ዋና ዋና መንስኤዎች አሉት። አንደኛ ኤች ፓይሎሪ ባክቴሪያ ይባላል። ይህ ከ70 ፐርሰንት በላይ የሚመጣው በዚህ በፊት በዚህ ምክንያት ነው ማለት ነው። ይህ ጥቃቅን ነገር ግን አውዳሚ ባክቴሪያ የጨጓራ ሽፋን በቀጥታ ይጎዳል ማለት ነው። የአሲድ መጨመር ሁለተኛው ነው። በጨጓራ ውስጥ ከመጠን ያለፈ የአሲድ ምርት በጨጓራ ሽፋን ላይ ጉዳት ያደርሳል ማለት ነው። የአመጋገብ ስህተቶች ለምሳሌ ቅመም፣ በጣም ቅመም የበዛባቸውን፣ ቅባት የበዛባቸውን የተሳቡ ምግቦችን መጠቀም ማለት ነው። አራተኛውና መጨረሻው ደግሞ ጭንቀትና መጥፎ ልማድ ማለት ሲጋራ ማጨስ፣ አልኮል መጠጣት፣ ከመጠን በላይ መጨነቅ፣ እነዚህ በሙሉ የጨጓራ መንስኤዎች ናቸው ማለት ነው። አሁን ደግሞ ቀጥታ ወደ መፍትሄዎች እንዲና ሶስቱ እነዚህ መፍትሄዎች ተጠቅማችሁ በኤች ፓይሎሪ እና በአሲድ መካከል የሚደረገውን የሚመጣውን በምን ማቃለል እንችላለን የሚለውን አንደኛ ስንመለከት ነጭ ሽንኩርት ነው። እንግዲህ ይሄ በተፈጥሮ ኃይለኛ የፀረ ባክቴሪያ ውህዶች ይይዛል ማለት ነው። ስለዚህ ይሄ ነጭ ሽንኩርት ጥሬ ሽንኩርቱን በመፍጨት ወይም ድቅቅ አርጋችሁ በመፍጨት እና ማር በመቀላቀል ማለት ነው፣ ባዶ ሆድ መውሰድ። ምናልባት አንዳንድ ሰዎች ላይ ይሄ ነጭ ሽንኩርት አሲድን ሊያባብስ ስለሚችል ሳታበዙ በትንሹ መሞከር ትችላላቸው ማለት ነው። ግን ይሄ ፍቱን መድኃኒት ነው ማለት ነው። ነጭ ሽንኩርትን በማር ቀላቅሎ ማለት ነው። ሁለተኛው ደግሞ ንጹሕ ማር፣ እንግዲህ ይሄ በጨጓራ ሽፋን ላይ መከላከያ ለመፍጠር የሚጎዱ ጥሾችን እንዲጠግኑ ያግዛል ማለት ነው። በተለይ ደግሞ ማኑካ ማር የሚባለው ማለት ነው። አንድ የሻይ ማንኪያ ንጹሕ ማር በጠዋት በባዶ ሆዳቸው ወይም ከመተኛት በፊት መውሰድ ይሄ ምንድን ነው ከቱርም ከቱርሜት ጋር ተቀላቅሎ መውሰድ ደግሞ እብጠትን ለመቀነስ እጅ ጠቃሚ ነው ማለት ነው። ስለዚህ ይህንን ንጹህ ማር መውሰድ ስላላቸው ማለት ነው። ሌላው ደግሞ እርጎ እንግዲህ ጤናማ የአንጀት ባክቴሪያ ወይም ፕሮፓክቲክስ ምንጭ ነው ማለት ነው። ከጎጂ ባክቴሪያዎች እንደ ኤች ፍሎሪ ጋር በመዋጋት የጨጓራ ጤናን ይደግፋሉ ማለት ነው። ስለዚህ እነሱን ያስወግዳል ማለት ነው። ባጭሩ እነዚህ ኤች ፍሎሪ ምንላቸው ማለት ነው። በየቀኑ ንጹህ እርጎ መውሰድ ማለት ነው። ስለዚህ አንቲባዮቲኮችን እየወሰዱ ከሆነ የጎንዮሽ ጉዳት ለመቀነስ በጣም ወሳኝ ነው ማለት ነው ይሄኛው። ስለዚህ እርጎ ሶስተኛው እነዚህን ለመወገድ በጣም አሪፍ ነው ማለት ነው። ነጭ ሽንኩርት ስንወስድ ምናልባት ሽታው ትንሽ ሊረብሽ ይችላል፣ ግን እማኑ ጨጓራቸው ከተስተካከለ ትንሽ መጥፎ ጠረን ለጊዜው መሸከሙ በጣም ቀላል ነገር ነው ማለት ነው። ስለዚህ አሁን ከተታይ ደግሞ የአሲድ መጠንን የማመጣጠንና የቁስለት መከላከያ መንገድ ምንድነው? የሚለውን ስናይ የአሲድ መጠንን እንግዲህ ለማመጣጠን ወይም የቁስለት የቆሰለውን ጨጓራችንን ለማስተካከል ወይም ለመከላከል ምን ማድረግ አለብን ስንል እንግዲህ ይሄ በሳይንስ የተረጋገጠ ነው። ስለዚህ የጨጓራ ሕመም በአሲዳማነትና በአልካይን መሰረታዊ መጠን ያልተመጣጠነ ምክንያት የሚመጣ ችግር ሚዛን ነው ማለት ነው። ስለዚህ አሁን ደግሞ ጨጓራችን የሚያስተካክሉ ነገሮች ምንድናቸው እነዚህን ስንል አንደኛ ካሮትና አረንጓዴ ቅጠላማ አትክልቶች ናቸው። ስለዚህ በአልካይን ባህሪያቸው ምክንያት በሆድ ውስጥ ያለውን ከፍተኛ ሲድ ለመመጣጠን በጣም ውጤታማ ናቸው ማለት ነው። ከፍተኛ ፋይበር ስላለው የምግብ መፈጨትን ያግዛል ማለት ነው። አረንጓዴ ቅጠላ ማክቶች ማለት ነው። ካሮትና አረንጓዴ ቅጠላ ማክቶች ማለት ነው። ስለዚህ እብጠትን የሚቀንሱ ቫይታሚን ኤ፣ ሲ፣ ኬ እና ሌሎች ማዕድናት የበለጸጉ ናቸው ማለት ነው። ስለዚህ ጭማቂውን መጠጣት ወይንም በሰላጣ ውስጥ በጥሬ መልክ መመገብ ይሄንን ይቀንሳል ማለት ነው። ሌላው ደግሞ ጥቅል ጎመን ነው። ኮቬጅ የምንለው ማለት ነው። ስለዚህ ይሄ ደግሞ ዝቅተኛ መጠን ስላለው ለጨጓራ ቁስለቶች በጣም ተስማሚ ነው ማለት ነው። ስለዚህ በሰልፈር ውህደት የበለጸገ ሲሆን የጨጓራ ሽፋንን ከጉዳት የሚከላከል የንፋጭ ምርት ነው ማለት ነው። ይሄኛው ማለት ነው። ስለዚህ ቀቅሎ ወይንም ደግሞ በእንፋሎት አብስሎ መመገብ ይመከራል ማለት ነው። ቀደም ባሉ ጥናቶች የጎመን ጭማቂ ከሰባት እስከ አስር ቀናት ውስጥ ቁስለትን ይፈውሳል ማለት ነው። ጥናት እንደተደረገው ማለት ነው። ስለዚህ ይህን ጥቅል ጎመን በጣም ውጤታማ ወይም ደግሞ ፍቱን መድኃኒት ነው ማለት ነው። ሌላው ሙዝና ሜሎን የምንለው ማለት ነው፣ ወይም ሐባብ የምንለው ማለት ነው። ስለዚህ ይሄኛው በቀላሉ የሚፈጩና ባሲድ ገለልተኛ የማድረግ ባህሪ ያላቸው ፍራፍሬዎች ናቸው ማለት ነው። እንዴት መጠቀም እንችላለን በሚለው በቃ አንድ ሙዝ ወይም ደግሞ የሜሎን ወይም ደግሞ የሐባብ ቁራጭ መመገብ ማለት ነው፣ በተለይ የአሲድ መባባስን ሲሰማዎት ማለት ነው። ጣሙ ለማስተካከል ጥቂት ካሮትና ዝንጅብል ማከል ይቻላል ማለት ነው። ስለዚህ አሁን ደግሞ ልንተዋቸው የሚገቡ ወይም ጨጓራን ጨጓራን ደግሞ ሊያባብሱ የሚችሉ ምግቦች ምንድን ናቸው? ጭራሽ መተው ያለብን ጤናማ አመጋገብን እየተከተል ሳለ ሳናውቀው ሕመማችን የምንባባስባቸው መጥፎ ልምዶች ወይም ደግሞ ምግብ እንመለከታለን ማለት ነው። አንድ እግር ወደፊት አንድ እግር ወደ ኋላ እንዳንሆን ለውጤት መፍረስ ትልቁ አስተዋጽኦ የሚመጣብን እነዚህ ሰዎች ናቸው ማለት ነው። እነዚህ ሰዎች ተሰራን ወይም እነዚህ ምግቦች ከተመገብን ጨጓራችን በጣም በቶሎ እንትን ይሆናል ማለት ነው። አንደኛው ምንድነው? ቡናና ካይፊን ያላቸው መጠጦች ማለት ነው። ስለዚህ ካይፊን በጨጓራ ውስጥ የአሲድ ምርትን ከፍ ያደርጋል ማለት ነው። ቡናን በተመሳሳይ ማለት ነው። ስለዚህ ጠዋት በባዶ ሆድ ቡና የምትጠጡ ከሆነ ውድ ጓደኞች፣ ዛሬ ጨጓራን አቃጥለኝ እንደማለት ነው ማለት ነው። በባዶ ሆድ ቡና ከጠጣችሁ ማለት ነው፣ መቀነስ ወይንም ወደ ካይፊን የሌለው እፅዋት ሻይ መጠጣት ማለት ነው። አይነፍቱ ማለት ነው። የአሲዳማ የሆኑ ፍራፍሬዎችና ጭማቂዎች እንደ ብርቱካን፣ ሎሚ፣ ቲማቲም ያሉ የስትሪክስ። የስሪስ ፕራፍሬዎች አሲዳማ በመሆናቸው ከፍተኛ ብስጭት ይፈጥራሉ ማለት ነው። ስለዚህ ለጊዜው መተወይኑ ደግሞ አቮካዶ፣ ሙዝ፣ ፖም እና ሜሎን መተካት ማለት ነው። ስለዚህ እነዚህ ብርቱካናማ ብርቱካን፣ ሎሚ እና ቲማቲም ያሉ እነዚህ ምግቦችን ለጊዜው መተው እስከ ሚስተካከል የጨጓራችንን መተው አለብን ማለት ነው። ሌላው ምንድነው? ቅመም እና ቅባት ያላቸው ምግቦች የጨጓራ መረበሽ ብስጭት ይፈጥራሉ ማለት ነው። ቅባት የበዛው ምግብ ሆድ ውስጥ የሚቆይበት ጊዜ ያረዝማል ማለት ነው። ይህ ደግሞ የአሲድ መባባትን ያመጣል ማለት ነው። ለጊዜው መተው ወይንም ደግሞ መቀነስ፣ መጥበስ አቁመን በእንፋሎት ማብሰብ ወይንም ደግሞ መጋገር እንጀምራለን እንጀምር ማለት ነው። ስለዚህ ይሄን መፍትሄን መጠቀም እንችላለን፣ ወይም ደግሞ እስካንዲየው መተው እንችላለን ማለት ነው። አልኮልና ማጨስ፣ አልኮል የጨጓራ ሽፋን ያበላሻል ማለት ነው። ማጨስ የቁስለትን ፈውስ ያዘገያልና ደግሞ የመድኃኒቶችን ጤታማነት ይቀንሳል ማለት ስለዚህ ለጤናችን ስትሉ መተው ግድ ነው ማለት ነው። ሌላው ጭንቀት ወይም ስትረስ የምንለው ማለት ነው። ጭንቀት የአሲድ ምርትን በጣም ያነሳሳል ማለት ነው። በጨጓራ ህመም ጭንቀቶን መጠን ትልቅ ድርሻ እንዳለው ይወቁ ማለት ነው። ስለዚህ ምንድነው በስተንፋሶ ወይ ልምድ ልምምድ ወይ ደግሞ የእግር ጉዞ ወይም ደግሞ ማንሰላሰል ሚዲኬሽን ውስጥ የመሳሰሉ ጭንቀት ማስታገሻ ዘዴዎችን መተግበር ማለት ነው። ስለዚህ እነዚህ ጭንቀት ነገር ሲመጣ ሙዚቃዎቹ መስማት ሊሆን ይችላል። በተለያየ ክላሲካል ነገሮች ሚዲቴሽን ክላሲካሎች መስማት፣ የሚያስደስተን ነገር መስማት፣ ማየት፣ ከሰው ጋር ማውራት ብቻችን ስለሆነ ነው ብዙ ጊዜ ስትረስ እንገጥማለን። ስለዚህ እነዚህን መፍትሄዎች መወሰድ እንችላለን ማለት ነው። ሌላው ምንድነው ወርቃማ መፍትሄ ወይም ደግሞ ዘ ጎልደን ሩል የምንለው ማለት ነው። በሰባት ቀን እፎይታ ብቻ፣ ሰባት ቀን እቅድ ብቻ እነዚህን ከተገበር፣ ሰባት ቀን እነዚህን ካደረግን እስከ መጨረሻው ድረስ ጨጓራችንን በቃ ሻው ደና ሰንብት፣ ደና ሁን ብለን እናሰናብተዋለን ማለት ነው። ስለዚህ አሁን ደግሞ ቃል ወደ ገባሁላችሁ ነገር ልመለስ። የጨጓራ ህመምን ለመከላከል ብቻ ሳይሆን በአንድ ሳምንት ውስጥ እፎይታን ለማግኘት ራሱን እፎይታ ለማግኘት አራት ወርቃማ መፍትሄዎች ባንድ በአንድነት ተግብሩ ማለት ነው። እነዚህን ከተገበራችሁ ምንድነው? የመጨረሻ የውጊያችን እቅዳችን ናቸው። በጥንቃቄ አድመጡ እዚህ ጋር። እስካሁን ያጠነጠነው ያጠነጠነ ነው እነዚህ ነገሮች ለመናገር ነው። ስለዚህ በጣም ጥንቃቄ አድርጉ እነዚህን አራት ነገሮች ተግብሩ። ቀጥታ እነዚህን በሰባት ቀን ካደረጋችሁ ቀጥታ እናንተ እንትን ማድረግ ትችላላችሁ ማለት ነው። ወደ መፍትሄ ወይንም ደግሞ ጨጓራችሁን ወደ ማሰናበት ትሄዳላችሁ ማለት ነው። ስለዚህ እነዚህ አራት ነገሮች ምንድናቸው? አንደኛ ውሃ ነው። የውሃ ህግ ወይንም ደግሞ ዘዋተር ሩል የምንለው ማለት ነው። በቀን ከስምንት እስከ አስር ብርጭቆ ንጹህ ውሃ፣ በተለይ ምግብ በፊት ግማሽ ሰዓት እና ደግሞ ከምግብ በኋላ ሁለት ሰዓት መውሰድ ይጠቅማል ማለት ነው። ለምን ብትሉኝ ይህ ውሃ የጨጓራ ሽፋን የሚከላከልና የንፋጭ ምርት እንዲጨምር ያደርጋል ማለት ነው። ሚስጥሩ ምንድነው? ዋናን ቀዝቃዛ ያልሆነ የክፍል ሙቀት ውሃ ይመከራል ማለት ነው። ቀዝቃዛ ውሃ የምግብ መፈጨትን ሊዘገይ ይችላል ማለት፣ ስለዚህ ቀዝቃዛ የሆነ ብዙ አይመከርም ማለት ነው። ሌላው ደግሞ ምንድነው? ብሮኮሊ ወይንም ደግሞ ኤች ፓይሎሪ ጉዳይ ማለት ገዳይ፣ ይሄ ኤች ፓይሎሪ ገዳይ ነው ማለት ነው። ብሮኮሊ የሚለው ምንድነው የአበባ ጎመን የምንለው ማለት ነው። ስለዚህ ይሄ ከሰልፎራይፋን የበለጸገ ሲሆን ይህ በየቀኑ በጎ በፊት መካተት ያለብን ማለት ነው። በፍጥነት አሲድን ያደርቃል ይዋጋል ማለት ነው። ስለዚህ የብሮ የብሮኮሊ ቡቃያ ወይም ደግሞ ይሄ የአበባ ጎመን የምንለው ከፍተኛ ፎራፋን ስላለው የበለጠ ውጤታማ ነው፣ ማለት በቀን አንድ ኩባያ ቡቃያ በመብላት ማለት ነው። ይሄኛው ማለት ነው። ስለዚህ ቀጣይ ደግሞ ሶስተኛው ምንድነው? የማር ርጎ ውህድ ማለት ነው። ስለዚህ በየቀኑ አንድ ማንኪያ ማር ከርጎ ጋር በመውሰድ የባክቴሪያን ይገድላል ማለት ነው። ስለዚህ ይሄንን ጠዋት ከባዶ ሆድ መውሰድ እጅግ በጣም ተመራጭ ነው ማለት ነው። ሌላው ምንድነው ደግሞ የመኝታ ቤድ ታይም ሩል የምንለው ማለት ነው። ወርቃማው ልምድ ማለት ነው መተግበር ያለብን ማለት ነው። ከመተኛታችን በፊት ከሁለት ሰዓት ከሰዓት በፊት ምንም አይነት ምግብ ወይ መጠጥ ውሃ ሲቀር ማለት ነው መውሰድ የለብንም ማለት ነው። ይህ ጨጓራችን ስራውን እንዲያጠናቅቅ አሲድ እንዲረጋጋና አሲድ ወደ ጉሮሮ መመለስ ወይም ደግሞ ሪፍላክስ እንዲቀንስ ይረዳል ማለት ነው። ይህ ወርቃማ ልምድ በአንድ ሳምንት ውስጥ ትልቁን ለውጥ ያመጣል ማለት ነው። ቆይታውን በገዛ ሰውነት ውስጥ ያገኙታል ማለት ነው። እነዚህም አራት ነገሮች በአንድ ላይ ስጠቀሙ ጨጓራችሁ መከላከያ ስርዓት ታጠናክታላችሁ ማለት ነው። ኤች ፍሎሪን ትዋጋላችሁ፣ አሲድን ታጠፋላችሁ፣ ታመጣጥናላችሁ እና በአንድ ሳምንት ውስጥ እነዚህ ስቃ እፎይታ ማግኘት ትጀምራላችሁ ማለት ነው። ይህ ሙሉ ለሙሉ የሚሰራ የፈውስ ቅድ ነው ማለት ነው። ስለዚህ ሁሉ የብርቱካን ቻናል ላይ ተሰውቁ። ጨጓራ ህመም ወይም ቁስለት ለብዙ ሰዎች ችግር ነው፣ ነገር ግን የትኛው ምግብ መድሃኒት፣ የትኛው ጠላት እንደሆነ ካወቅን መዳን በእጃችን ነው የምትፈልጉት መብላት እስክትችሉ ድረስ መታገስ ብቻ ነው የሚጠበቅባችሁ። ዛሬ የተማራችሁትን መፍትሄዎች በተግባር የጨጓራውን ህመም አስወግዱ። እናም አስታውሱ የኛ መድኃኒት የኛም መድኃኒት እኛ ነን የሚለውን አስታውሱ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ጓደኞቻችሁም እንዲጠቀሙበት አሁኑኑ ላይክ እና ሼር አድርጉት። በኮሜንት ስር የጀመራችሁትን የአንድ ሳምንት የፈውስ ጉዞ ውስጥ ምን እንደሆነ ጻፉልን። ጥያቄ ካላችሁም ለመመለስ ዝግጁ ነን። በቀጣይ ክፍል ሁለት ተመልሰን እመጣለን። ክፍርል ሁለት ደግሞ ጨጓራ ምን መጨረሻ ፎስ የሆኑትን ተጨማሪ አስገራሚ መፍትሄዎች እናቀርባለን። እስከዚያ ድረስ እነዚህን ነገሮች ተግብሩ። መልካሙን ሁሉም መኝላችኋለሁ። ቸድግ ተመን ጤናችሁን ተንከባከቡ። ቸው ቸው ደህና ሁኑ።